ሰላም እና ጤና ለናንተ ይሁን ውድና የተከበራችሁ ተመልካቾቻችን፣ እነሆ በሌማቲው የዕለተ አርብ ጥቅምት 21 ቀን 2018 ዓመተ ምህረት እለታዊ መረጃዎችን ይዘመትናል። እስከ መጨረሻው ድረስ ከኛ ጋር እንድትሆኑ እየጋበዘን ወደ መረጃዎቹ እንለፍ። በአንጋፋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ካህናትና ምዕመናን ላይ ግድያና ስቃይ መፈፀሙን የሰማ ነው በታላቅ ድንጋጤና ሀዘን ነው ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀ። መሰል ተግባራት በተለያዩ ወቅቶች ሲፈጸሙ እንደነበርም አስታውሷል። ጉባኤው የቤተ ክርስቲያኗን የዛሬውን ሀዘን መግለጫ ተመልክቻለሁም ሲል ተናግሯል። በኦሮሚያ ክልል ባርሲ ዞን በጉና በመርቲ በሸርካ በሆሎን ቆዋቢ ወረዳዎች አንጋፋዋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮችና ካህናት ላይ እየደረሰ ያለው ግድያና ስቃይ ከእለት ዕለት እየጨመረ መምጣቱን ተረድተናል ሲል አመላክቷል። ይህን ግድያና እንግልት የፈጸሙት አካላት ማንነታቸው ያልታወቀ ታጣቂዎች እንደሆኑ መረዳታቸውንም ተናግረዋል። ጉባኤው በተፈጸመው አሰቃቂ ግድያ የተሰማውን ጥልቅ ሀዘን ለቤተክርስቲያኒቱ አባቶችና መሪዎች፣ በተለይ ለተጎጅ ቤተሰቦችም ገልጿል። መንግስት የዜጎችን በሰላም ወጥቶ የመግባት ነጻነት የማረጋገጥ ዋነኛ ኃላፊነት ያለበት በመሆኑ ችግሩ ከዚህ በላይ ተባብሶ ተጨማሪ ሀዘንና ሰቆቃ ተከሰቱ አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ ጉባኤው ባጽኖ አሳስቧል። ሁሉም የሃይማኖት ተቋማትና ህብረተሰብ ይህንን እጅግ የከፋ የጭካኔ ተግባር በአንድ ድምጽ በግልጽ ማውገዝና ከህግ አካላት ጋር በመተባበር ወንጀለኞችን ለፍርድ እንዳቀርቡ የበኩሉን ሚና እንዲወጣም አደራ ብሏል። በተያያዘ መረጃ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በመነኮሳዎቿ ላይ በምስራቅ አርሲ ሀገረ ስብከት የተፈጸመውን ግድያ የሰብአዊ ድርጊት ሲል ገልጾ በጽኑ አውግዟል። ወደ ሌሎች መረጃዎች ስናልፍ ህወሀት ጠቅላይ ሚኒስትር አብይ በህዝብ ተወካዮች ምክር ቤት ላይ ባደረጉት ንግግር የትግራዩ ጦርነት የሁለት ወራት ጦርነት ነበር በማለት በትግራይ ላይ ላለፉት አምስት ዓመታት የቀጠለውን የዘር ማጥፋት ዘመቻ አቅልለው ለማቅረብ ሞክረዋል በማለት ከሷል። ህወሀት የአብይ ንግግር በትግራይ ህዝብ ሞትና ስቃይ ምን ያህል እያፌዙ እንደሆነና ለቀድሞ ጥፋታቸውን ንስሐ እንደማይገቡ ያሳያል በማለት ተችቷል። የግጭት ማቆም ስምምነቱ ከመቼውም ጊዜ በበለጠ አሁን ላይ አደጋ ላይ መውደቁን ዓለም አቀፉ ማህበረሰብ ማወቅ አለበት ያለው ህወሀት የአፍሪካ ህብረት አደራዳሪ አካል ሁኔታውን ለመገምገም አስቸኳይ ስብሰባ እንዲቀመጥም ጠይቋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን በጉና መርቲ ሸርካና በሆሎንቆ ዋቢ ወረዳዎች በጥቅምት ወር ብቻ 25 የቤተ ክርስቲያኗ ተከታዮች ላይ በታጣቂዎች የተፈጸመውን ግድያ አውግዟል። ሲኖዶሱ ግድያው አስነዋሪ፣ ፈጽሞ ተቀባይነት የሌለው ተከባብሮና ተቻችሎ የመኖር መንፈሳዊ ሴቶችን የሚሸረሽር ክብረ ነክና ኢስነ መግባራዊ ነው ብሏል። መንግስታዊ አካላት ድርጊቱን በማውገዝ በህይወት የመኖርና ና የእምነት ነጻነት መብቶች እንዲያስከብሩ ድርጊቱን የፈጸሙትን አካላት ለህግ እንዳያቀርቡና ና ድርጊቱ እንዳይደገም የህግ ከለላ እንዲሰጡም ሲኖር ደሱ ጠይቋል። ወደ ሌላ መረጃ ስናልፍ ፈረስት አዲስ ኢንቨስትመንት ባንክ የተሰኘ ራሱን የቻለ የመጀመሪያው የኢንቨስትመንት ባንክ ከኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ወስዶ በትናንትና ሁለት በ28 ሚሊዮን ብር ካፒታል በይፋ ተቋቁሟል። ባለስልጣኑ ከአሁን ቀደም በኢትዮጵያ ንግድ ባንክና በወጋገን ባንክ ስር ለተቋቋሙ ሁለት የኢንቨስትመንት ባንኮች ፍቃድ መስጠቱ ይታወሳል። አዲስ የተቋቋመው የኢንቨስትመንት ባንክ በኩባንያዎችና ድርጅቶች ውህደትና ግዥ ማማከር፣ ድርጅቶችን ወደ ግል ይዞታ ለማዞር ማማከር፣ የገበያ ጥናት ማካሄድ ኩባንያዎች ችግሮችን መልሶ ማደራጀት እና አዲስ ካፒታል የማፈላለግ አገልግሎቶችም ይሰጣል ተብሏል። የሲቪል ማህበረሰብ ድርጅቶች ባለስልጣን መቶ ድርጅቶችና ንብረት ምዝገባ እንዲያካሄዱ አዟል። ባለስልጣኑ ድርጅቶቹ ንብረታቸውን መዝግበው እንዲያሳውቁና ከዳር 13 2018 የጊዜ ቀጠሮም ሰጥቷቸዋል። ባለስልጣኑ የንብረት ምዝገባው ያስፈለገው በሕዝብ ስም የተሰበሰቡ ሀብቶች ለታለመላቸው ዓላማ መዋላቸውን ለማረጋገጥ እንደሆነም ገልጧል። ምዝገባው በሀገር አቀፍ ደረጃ በሲቪል ማህበረሰቡ ዘርፍ ምን ያህል የሚንቀሳቀሱና የማይንቀሳቀሱ ንብረት እንዳለ ጥቅል መረጃ ለመሰብሰብ አስፈላጊ መሆኑን ባለስልጣኑ ጠቅሷል። ወደ ሌላ መረጃ ስናልፍ፣ ከዚህ ቦታ መውጣት የምንችለው በኢትዮጵያ ኤምባሲዎች አማካኝነት ብቻ ነው፣ ከዛ ውጪ መውጣት አንችልም ሲሉ በማይናማር የሚገኙ ኢትዮጵያውያን ድምጻቸውን አሰምተዋል። ያለንበት ሁኔታ እጅግ በጣም ከባድ ነው፣ ብዙ ሰዎች በትንሽ ቦታ ተጨናንቀን ነው ያለነው፣ ከቻይናዎች፣ ከህንዶች፣ ከፓኪስታኖች እና ከሌሎች ሀገራት ሰዎች ጋር አብረን ነው ያለነው በማለትም ተናግረዋል። ፎርም ሞልተናል፣ አስፈላጊውን ዶክመንት ጨርሰናል። እነሱ ያሉን የኢትዮጵያ ኤምባሲ ነው የሚወስዷችሁ፣ ነገር ግን እስካሁን ምንም አልሰማንም፣ ማንም ያናገረን አካል የለም እኛም ማንን ማናገር እንዳለብን አላወቅንም ሲሉ ተናግረዋል። ይህም መልእክት በአካባቢው ወዳሉት የኢትዮጵያ ኤምባሲዎች ድረስልን፣ እኛ ያለንበት ቦታ ብቻ 31 ኢትዮጵያውያኖች አለን፣ ሌሎች ቦታዎች ደግሞ ከዚህ ተሻግረው ታይላንድ ገብተው መጠለያ ውስጥ ያሉ ብዙ ኢትዮጵያውያን አሉ ሲሉ ኢትዮጵያውያን ከማይናማር ድምፃቸውን አሰምተዋል። በማይናማር በተለይ ጋንኮች በሚቆጣጠሯቸው ካምፖች ላይ የማይናማር ጦር ከሰሞኑ ሰፊ ዘመቻ እያካሄደ ነው። ይህን ተከትሎ አካባቢው እንደ ከዚህ ቀደሞ የተረጋጋ አይደለም። በርካቶች በማይናማር ጦር የተያዙ ሲሆን፣ በርካቶችም ከአካባቢው ለመውጣት ጥረት ላይ መሆናቸው ተሰምቷል። ከሀገር ውስጥ መረጃዎች አለፍ ስንል ወደ ውጭ ሀገር መረጃዎች እናልፋለን። የካይሮ ስብሰባና የግብጽ የድጋፍ መግለጫ ምን እንደሚመስል እንመልከት። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በግብፁ ፕሬዚዳንት አብዱልፈታ አልሲሲ ግብዣ ለአምስት ቀናት የካይሮ ጉብኝት እያደረጉ ይገኛሉ። የግብፁ ፕሬዚዳንት አልሲሲ ለኢሳያስ አፈወርቂ የሰጡት ማረጋገጫ፣ ለሉዓላዊነታችሁና ለግዛታዊ አንድነታችሁ ድጋፍ ማድረግ ላይ ቁርጠኛ ነን ሲሉም ገልጸዋል። በአንድ ወቅት ሶማሊያ ከኢትዮጵያ ጋር አለመግባባት በገጠማት ሰዓት ፕሬዚዳንት አልሲሲ አይዟችሁ ለሶማሊያ አስሉዓላዊ አንድነት እንደዚሁም የግዛት አንድነታቸው እኛ ድጋፍ እናደርጋለን በማንኛውም መንገድ የሚል ጠንካራ ድጋፍ መግለጻቸው ይታወሳል። የኋላ ኋላ የሶማሊያው ፕሬዝዳንት አዲስ አበባ ሲመላለሱና በሕዳሴው ግድብ ምረቃ ስነ ስርዓት ላይ ሲገኙ ያ የቀደመ ግንኙነታቸው መሻከሩ የተዘገበ ነው። ክብራትና ክብራን ተመልካቾቻችን ለዛሬ ያለን መረጃ ይሄንን ይመስላል። ምሽት ላይ በሌላ መረጃ ተመልሰን እንገናኛለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆኑ ላይክና ሼር እንዳደርጉም እየጋበዝን ተሰናበትናችሁ።